ወስተ ስንት ጊዜ ይለውራ እስኪ ዛሬ እንደዚህ እንዳንተ ቆሜ ነው የማወራው። እና ሰላም ፋሚሊ እንዴ ናችሁ? የተወደዳችሁን የተከበራችሁ ክብራን እና ክብራን ብዬ ብጀምር መቼም ቀር አይላችሁ። ትላንትና ለዛሬ ለአስር ሰዓት ተቀጣጥረን ተለያየተን ነበረ እና ቃሌን በማክበር ዛሬ አስር ሰዓት ላይ ከች ብያለሁ። እንደዚሁም ቃል የገባሁላችሁ ነገ አስር ሰዓት ላይ የ24 ሰዓቱን ምላሽ ተብዬ ነበረ በጠየቁት ይቅርታ ተጽዕኖ አድሮብኝ ትላንትና በነበረኝ ትዕግስት ሀያ አራት ሰዓት ጊዜ በሰጠሁኝ፣ ከዚህ በኋላ ከአስር ሰዓት በኋላ ዝንፍ የለና አገለሃለሁ፣ አሲዝሃለሁ የሚል ማስፈራሪያና ዛቻ ደርሶብኛል። ፋሚሊ በዛሬው ዕለት ኤርሚ ጥፋተኛ ነህ ምናምን የምትሉ ሰዎች ካላችሁ እንግዲህ አይመለከተኝም። ምክንያቱም እኔ የራሴን ኃላፊነትም ግዴታም ተወጥቻለሁ። አንድ ሰው ደግሞ ጉዴን በአደባባይ ካልታወቀልኝ ያዙ ልቀቁኝ ካለ፣ እኔ ደግሞ ጣጣ የለብኝም። እኔ ወንድ ልጅ ነኝ። ስለ እኔ ጉዴ የፈለገ ቢባል ከጊዜ በኋላ ይህን ይረሳል። ግን የሴት ልጅ ዛሬ ሕይወቷ ላይ ተጽዕኖ ላያሳድርባት ይችላል። ነገር ግን የሆነ ከዚህኛዋ ፍቅረኛ ጋር ላቃጠል ትችላለች። የሆነ ነገር ከተፈጠረ ከተለያዩ ሕይወቷ ላይ ተጽዕኖ ያሳድርበታል ብዬ አስቤ ነበረ። ያንን አልፈለገች፣ ጉዴን በአደባባይ ዘርግፍልህ ብላለች። እንግዲህ መቼም በዛሬው ዕለት ኤርሚ አንተ ጥፋተኛ ነህ ጥፋቱ ያንተ ነው የምትሉኝ ሰዎች ካላችሁ አማኑኤል ሆስፒታል ሄዳችሁ መታከም ይጠበቅባችኋል። ምክንያቱም የኔ ምንም አይነት ጥፋት የለም። እራሷ ሁለት ቀን አስጠነቀቀችኝ። ከዚህ በኋላ ሌላ ማስጠንቀቂያ ምንም አልሰጥህም፣ ጀስት አሲዘሃለሁ ነው። ስራ መስራት አትፈልግም ወይ ብላኛለች። እኔ ደግሞ ፋሚሊ ከሀገር የወጣሁት ስራ ለመስራት ለመለወጥ ያው እንደምታወት ይህን ሳላ እንደገና ደግሞ አዳራሹ በጣም ትልቅ ነው። አጥቤ ሀማም አጥቤ እንዲያልፍልኝ ነው፣ እና መያያዝ አልፈልግም። ያለኛ አማራጭ ምንድን ነው ያለውን ነገር በሶሻል ሚዲያ የመበተን ነው። ግን ቃል በገባሁላችሁ መሰረት ማታም ላይቭ ላይ ቃል ገብቼላችኋለሁ። መጀመሪያ መረጃ ማደርሳችሁ የሆነ ነገር የማጋራችሁ የዩቱብ ፋሚሊዎች ለእናንተ ነው ብዬ ቃል ገብቼላችሁ ነበር እና የእናንተ ተጽዕኖ፣ የእናንተ ምክር፣ ይቅርታ መጠየቄ ጥፋተኛ አድርጎኛል። በሀያ አራት ሰዓት ጊዜ ሰጥቼ በህይወት ውስጥ ተጽዕኖ ያሳድርብሽም ብዬ ማማከሬ፣ እሱም ተጽዕኖ ያሳድሮብኛል። እኔ እኮ እናንተን ክብሬ ነው። እሷ እንደውም ለቤተሰቦች ክብር ይኑርህ ለፋሚሊዎች ክብር ስት እያለች ነበረ ስሰራ የነበረው። እኔ ደግሞ እናንተና አከብራችኋለሁ፣ እወዳችኋለሁ። አላከብራችሁም እንድ አልወዳችሁም እንድ እወዳችኋለሁ ፋሚሊዎች አከብራችኋለሁ። እሷ ግን ለምን አታሳያቸውም? ሶሻል ሚዲያ ላይ የወጣ ነገር እንግዲህ መጥፎ የለውም ከእሷ ጋር ወይም ከኒጋ ጊዜ ታርቀን ብናጠፈው ስንቱ አውርዶ የሚያስቀምጠዋለ። ይቺ ሴት ነገ ትወልዳለች፣ ነገ ሌላ ማግባቱ አይቀርም። ምክንያቱም እኔና እሷም የምናስቀና ካፕሎች ነበር፣ የምናስቀና ፍቅረኛሞች ነበር። ዛሬ ግን ተቀይሳብኝ ወደ ሌላ ሄዳ እኔኑ ጥፋተኛ አደረገች። በእናንተም ዘንድ አብዛኞቻችሁ በቃ ከመቶ ፐርሰንቶ አምሳ ፐርሰንት የምትሆኑት ጠልታችሁኛል። ምክንያቱም እኔ በድያች እኔ ጥያት ሄዱ ይመስል ግን እኔ ጥያት አልሄድኩም። እኔ እሷን አልበደልኩም። እሷ ናት ጥላኝ ሄደችው። እሷ ናት ከበፊት ኤክሷ ጋር የታረቀችው። እንደዚሁም ትላንት ሰምታችኋል፣ ገበያ ናት ትዝጋ እያለች ነበር። ዛሬ ደግሞ ልቀቀው ብላለች። አሁን ደግሞ ከነ አንድም ወንድ አጠገቧ እንዳይደርስ ነው ማደርገው። ዛሬ ፋሚሊዎቼ፣ መቼም ቃሌ ላክብርላችሁ ብዬ ነው የዩቱብ ፋሚሊዎቼ፣ በእናንተ ከች አልኩት። በመጀመሪያ ግን መጀመሪያ ከእሷ አንደበት፣ ምክንያቱም በኋላ ላይ እንድትወቅሱኝ ኤርሚ ጥፋተኛ ነው እንድትሉኝ በምንም ተአምር አልፈልግም። ከራሷ አንደበት ያለውን ነገር ብትሰሙት ደስ ይለኛል። ምክንያቱም እኔ ጥፋተኛ አይደለሁም። አውተ ፖስትልኝ ያለችኝ እሷ ስለሆነች ከእሷ ስሙት እስኪ። እኛውንም ጉድሽን በሶሻል ሚዲያ አጥለቀልቅልሻለሁ። ከትከት ብሎ መሳቅ ጥር ሲያነቃንቃላሉ። እኔ የምለው ለምንድን ነው ቆይ የማትለቀው? ለምንድን ነው የማትናገረው? ለምንድን ነው የማታወጣው ቪዲዮ? እኔ ፈቀድኩልህ ከቅጃለሁኝ ፖስትትና ሁላችንንም አሳየኝ። ለኔ ማሳየኝ፣ ለቤት ሰዎች ማሳያቸው። ምንድነው፣ አረን ይጓጉ። እኔ መስማት ነው ፈልገው ማየት ነው ፈልገው ምንድነው። ፋሚሊ እንደሰማችሁት ነው። ተው እኔ አልፈራ ምናምን ብሉ፣ በጣም ብዙ ፎከራለች። እንግዲህ የእኔ ጥፋት እዚህ ጋር ምንም የለም። ከን የሚጠበቀው ምንድነው፣ ሶሻል ሚዲያ ላይ አውጥቆ ለእኔም ፋሚሊዎች ለእናንተም እንደዚሁም ለእሷ ፋሚሊዎች ማጋራት ነው የሚጠበቅብኝ። ከእኔ ምንም አይጠበቅብኝ፣ ምክንያቱም እኔ እምፈራ አይደለሁም ብላለች። ለዚህ ደግሞ ምክንያቱ አንደኛው አሁን ካጠገቧ ያለው ፍቅረኛዋ አይዞሽ ምንም ቢል አልለይሽም፣ የፈለገውን ይበል። ምክንያቱም ነገሮች አሁን እሷ ጋር ቀለው ነው የታያት። እኔ ግን ያሰብኩላት የነበረው ከዚህም ፍቅረኛዋ ጋር ላትቀጥል ትችላለች፣ ለነገ ሕይወቷ እንደዚሁም ለልጅ ቤተሰብ ምናምን ብዬ አስቤ ነበር። እሱን አልቻልኩም። ትላንትና በሰራሁት ቪዲዮ ለራሱ በጣም ብዙዎቻችሁ ብዙ ነገር ብላችሁ የኔ የእኔ ጥፋት አይደለም። እዚያ ሁሉም ነገር የራሷ ጥፋት ነው እሷ ስትል እየሰማችሁ በጆሮችሁ ሰምታችሁ ኤርሚ፣ አንተ ጥፋተኛ ነ አንተ ለሴት ልጅ ክብር የለህም። እንዴት እናት የለህም ወይ እህት የለህም ወይ እያላችሁ ብዙዎቻችሁ ስትሉኝ ነበር። አዎ እናትም እህትም አለኝ። ለሴትም ልጅ ክብር አለኝ። አከብራችኋለሁ። እወዳችኋለሁ። የኔ ጥፋት ታዲያ ምኑጋ ነው? ፋሚሊ የኔ ስህተት የኔ ጥፋት ምኑጋ ነው? እራሷ በአንደበቷ አውጥታ ፖስት ትልኝ ማወቅ እፈልጋለሁ። እንደውም በራሷ ዩቱብ ላይ የለቀቀችውን ሰምታችሁት ከሆነ እስከሚለቀቅ እኔም እንደማንኛውም ለማየት ጓጉቻለሁ። ሊንኩን ላክልኝ፣ ሊንኩን ላይ እየጠበቀች ነው። እና አሁን እዚህ ጋር ኤርሚ ለሴት ልጅ ክብር የለውም ሌላ ጉዳይ ነው። እናንተን አላከብርም ሌላ ጉዳይ ነው። ፋሚሊዎቼ፣ እኔ በጣም አከብራችኋለሁ፣ በጣም እወዳችኋለሁ። እዚህ ለመድረስ ስኬቴ እናንተ ናችሁ። ምክንያቱም እኔ ብቻዬን አይደለም ቲክቶክ ከፍቼ የፈመስኩት ዩቱብ ከፍቼ እዚህ የደረስኩት። ገና ይሄ ዩቱብ ደግሞ ብዙ ደረጃ እንደሚደርስልኝ አምናለሁ። ግን ይሄ ሁላ ከእናንተ ከጎን የሆናችሁ እስከሆነ ድረስ ለእናንተ ክብር ሪስፔክት አለኝ፣ ፋሚሊዎቼ። እና ከራሱ አንድ መት እንደሰማችሁት ነው፣ አውጣና ፖስትተው፣ እራሴን ስለማውቀው ምንም ጉድ የለብኝም እያለች ስትፎክር ነበረ። የዩቱብ ፋሚሊዎቼ፣ በቅድሚያ እናንተ ጋር መጥቻለሁ። መጀመሪያ ለእናንተ ጀባ ልበላችሁ ብዬ ቀናችሁን ላሳምረው ብዬ ማለት ነው እና ለማየትም ሆነ ለመስማት ዝግጁ ናችሁ? ዝግጁ? ቆይ እንደውም ትንሽ ይቁረጣችሁ። አሁን አላሳያችሁ። ቆይ ትንሽ ትንሽ ፈለጥ ቆረጥ ሲያደርግ እኮ አሪፍ ነው። ሰስፔንስ የሆነ ነገር ደስ አይልም ብላችሁ ነው? አዎ፣ ፈንዶች። በነገራችን ላይ በአለማችን ላይ ተወዳጁ እና ተፈላጊው ፊልም የህንድ ፊልም ነው። እሱም ምንድን ነው? ሰስፔንስ ያበዛ እዚህ ጋር ከፍተኛ ክትክት፣ ድብድብ ይኖረውና ትንሽ ቆየት ይልና ማስታወቂያ ያስገባል። እንደዚሁም ሌላ ከፍቅረኛ ጋር ወሬ ይጀምራል። እና እኔም ትንሽ ሰስፔንስ ይቁረጣችሁ። የሄለን ጉድ ምን ይሆን? ሄለን ምን አይነት ፋውል ኤርሜ ጋ ኖሯት ነው? ትልቅ ፋውል አለሽ። እያየሽኝም ከሆነ ማለት ነው፣ እኔ ጋ ያለሽ ፋይል እስከዛሬ ለመደበቅ ሞክሬ ነበረ። እንዳይታይብሽ ላደርግ አስቤ ነበረ። ግን እኔ የወጣሁት ከአገሬ አንደኛ ስራ ለመስራት እስከሆነ ድረስ ሰርቼ የመለወጥ እፈልጋለሁኝ ሁለተኛ ደግሞ ገና ታዳጊ ልጅ ነኝ። እራሴ የመለወጥ የምፈልግ ልጅ እስከሆንኩ ድረስ መያዝ አልፈልግም። ለምን እያያዝ አለሁ እና ከዚህ ቀለል የሚለኝ ምንድነው የአንችን ፋይል አወጥተው ብትን ማድረግ ነው። ፋሚሊዎች፣ አንድ ሰው እንዲወቅሰኝ አልፈልግም። ሲጀመር ኮሜን ሴክሽኑን እዘጋዋለሁ። ማንም ሰው ኮሜንት እንዲጽፍልኝ አልፈልግም። ግዷን ለመስማትም ሆነ ለማየት አሁን ተዘጋጁ። መቼም በደንብ ቆርጧችኋል፣ ፈልጧችኋል ብዬ ተስፋለኛ። ወይ ግዝጋዝ፣ ወይ ግዝጋዝ! ይህን ያክል ለወሬ ጥማት፣ ወሬ ለመስማት አግዞ። አንቺማ ከቲክቶክ ነው የመጣሽው፣ ቲክቶክ ላይ ፖስትኩትን አይተሽ አዎ። አንተኛው ደግሞ ከፌስቡክ ነው የመጣው። ለማንኛውም ፋሚሊ የሄለን ጉድ ለማየት አንድ ሁለት ሶስት ፋሚሊ በመጀመሪያ በጣም ይቅርታ በጣም ይቅርታ አርጉልኝ። እኔ ሄለን እንደዛ ብላ መጀመሪያ ላይ ብዙ ነገር ስላለች እልህ ይዞኝ ተናድጄ ተበሳጭቼ ማስፈራራት ፈልጌ እንጂ ሄለን እኔን ጋር ምንም አይነት ጉድ የላትም። በእርግጠኝነት አሁን ብታገኙኝ ብደበድቡኝ ይቀላችኋል። በእርግጠኝነት ማታ ባይሆን ላይፍ ላይ ገብቼ ይቅርታ ጠይቃችኋለሁኝ። በዩቱብ ላይ ብገባለው ግን እኔ ጋ ሄለን ስለተበሳጨሁ ስለተናደድኩ እንደዚሁም እልህ ስላስገባችኝ ነው እንጂ ሄለን እኔን ጋር ምንም አይነት ፋይልም ሆነ ምንም አይነት ጉድ የለም። ፋሚሊ በመጀመሪያ በጣም ይቅርታ። ግን ለዚሁም መነሻዋ እሷ ናት። የአንተን ስም በማስረጃ አጠፋለሁ ስላለች ነበረ እልህ ተጋብቼ ስምሽን አጠፋለሁ ፋይል አወጣለ ያልኩት እኔና ሄለን በፍቅር ስንቆይ ምንም አይነት አፈቅርሻለሁ አፈቅርሃለሁ ከመባባል የዘለለ ምንም አይነት ፋይል የለም። እኔም ጋ የለ፣ እሷም ጋ የለ። ፋሚሊ በእውነትም ያው በራስሽ የምትተማመኝ ሴት ነሽ። የለን ያው ከኔም ብትወጪ ከኔ ብትርቅም ስለተበሳጨው ነበረ። ፋሚሊዎቼ በጣም ይቅርታሽ። አሁን ብታገኙ በቴስታ ብትሉ ይደስ ይላችሁ ነበር። ለማንኛውም መአሌሽ፣ ይቅርታ። ትቻለሁኝ ማለቴ ጉድ የለም። አመሰግናለሁ። እወዳችኋለሁ። ባይ